ሃምሳ ዓመት እድሜ ያለው ሰው አንጎሉ አዲስ ነርቭ መስራት ይችላል፣ ማደግ ይችላል፣ እንደገና እርስ በእርሱ መተሳሰር ይችላል። ማለት በጣም ቢግ ፌኖመን ቢግ ጊፍት ነው። ብዙ ሰዎች ሱስ ይዛቸዋል አይደል? ሱስ ሰዎች ሳያስቡት ነው። አሁን የሆነ ጊዜ አስበው ያደርጉታል፣ ከሆነ ጊዜ በኋላ ኮንትሮል ያደረጋቸዋል። ሰላም፣ እንደምን ቆያችሁ። ባለፈው ሳምንት ለውጥ ከዶክተር ቢላል ሽኩር ጋር በሚል የጀመርነውን ፕሮግራም ብዙዎቻችሁ ያያችሁት ይመስለኛል። በመጀመሪያ ሳምንት ላይ ስለ ለውጥ ጽንሰ ሀሳብ በዝርዝር ለማየት ችለናል። የሰው ልጅ ውስብስብ እንደሆነና አእምሮ፣ ስሜቱ፣ መንፈሱ፣ አካሉ እነዚህ ሁሉ ነገሮች ሲለወጡ ትልቅ ለውጥ እንደሚመጣ አይተናል። እና ከነዚያ ካየናቸው የሰው ልጅ እውነታዎች ውስጥ አንዱ ትልቁ አላህ ስብሐነ ወተዓላ የሰጠን አእምሮ ነው። ስለዚህ ዛሬ የምናየው ስለ አእምሮ ወይም ስለ አእምሮ ውቅር ስለ ማይንድ ሴት ይሆናል ማለት ነው። ዶክተር ቢላል ሽኩር እባላለሁ። ከአንድ አባባል ልጀምር። ዋይኒ ዳየር ምን ይላል? ኢፍ ዩ ኬን ቼንጅ ዘ ወይ ዩ ሉክ አት ቲንግስ ዘ ቲንግ ዩ ሉክ አት ቼንጅ ነገሮችን የምታይበት መንገድ መለወጥ ከቻልክ የምታየው ነገር ይለወጣል ይላል። እና ምን ያህል ነገሮችን የምናይበት መንገድ የምናየውን ነገር ሊለውጥ እንደሚችል አቅም እንዳለው ያሳያል። ይሄ ማለት ማይንድ ሴት ወይም አቲቲዩድ የምንለው የአእምሮ ውቅር ወይም አመለካከት የምንለው ነገር ነው። ለዛ ነው ብዙ ሰዎች በህይወታቸው ውስጥ የሚገጥማቸውን ነገር የሚያዩበት መነጽር በመለያየቱ ወይም ማይንድ ሴታቸው በመለያየቱ የተለያየ ትርጓሜ ይሰጡታል። ያም የሚሰጡት ትርጓሜ ደግሞ ህይወታቸው ላይ ትልቅ አዎንታዊ ይሆን አሉታዊ ተጽዕኖ ያሳድራል ማለት ነው። ስለዚህ ይሄ የአእምሮ ውቅር የሚባለው ነገር ምንድን ነው? አእምሮ የሚባለው ነገር ምንድን ነው? አንጎል የሚባለው ነገር ምንድን ነው? የሚለውን ለመረዳት የተወሰኑ ጊዜዎችን እንወስዳለን ማለት ነው። መጀመሪያ ማይንድ ሴት ማለት ራሱ ምን ማለት ነው? ወደ አእምሮና ወደ አንጎል ከመሄዳችን በፊት ማይንድ ሴት እንዲፋይን አድርገን እንጀምር ማለት ነው። ማይንድ ሴት የሚባለው የፀና አመለካከት ነው። የጸና አመለካከት ለምን ብትሉ፣ ስለ ራስ ሊሆን ይችላል፣ ወይም ደግሞ ስለምንኖርበት ዓለም ስለሚከሰቱ ክስተቶች የምናይበት የጸና የሆነ አመለካከት ወይም እምነት እንለዋለን። ብዙ ጊዜ ብሊፍ የምንለው ካወቃችሁ ሰልፍ ብሊፍ ይባላል፣ ወይም ደግሞ ራሳችን ነገሮችን የምናይበት እምነት ይባላል እና ብዙ ጊዜ የጸና የምትለዋን ማስመር ፈልጋለሁ። በተለያየ ወቅት የተለያየ አመለካከት ልንይዝ እንችላለን እና ማይንድሴት የሚባለው ነገር ግን በአንጻሩ የጸና ከኛ ጋር አብሮ የሚቆይ ነገሮችን የምናይበትን ነገር ሁሉ የሚወስን ማለት ነው። ይሄ የጸና አመለካከት ምን ይፈጥራል? ለነገሮች የምንሰጠው ወይም ለሁኔታዎች የምንሰጠውን ትርጓሜ ይወስናል ማለት ነው። በህይወታችን ውስጥ የተለያዩ ሁኔታዎች፣ የተለያዩ ክስተቶች፣ የተለያዩ ሁነቶች ይፈጠራሉ እና እነዛን ሁነቶች የምንተረጉሙበት ትርጉም ከጉዳዩ በላይ እኛ ውስጥ ያለው የፀና አመለካከት ለነገሮቹ ትርጉም ትልቅ አስተዋጽኦ አለው ማለት ነው። ሰው የበዛም ምክንያት ሰዎች ይለያያሉ ማለት ነው። በተለይ በተለይ ሳይንቲስቶች እዚህ ላይ በጥልቀት ጥናት ያደረጉ እንደ ዶክተር ካሮል ማይንድ ሴትን የጻፈችው በደንብ የምትታወቅ ሰው ነች። ሳይኮሎጂስት ነች። እንደምትናገረው በመሰረቱ የሰው ልጅ ማይንድ ሴት ወይም የአእምሮ ውቅር በሁለት ይከፈላል ትላለች። የመጀመሪያው ፊክስድ ማይንድ ሴት የተገደበ የአእምሮ ውቅር ሲሆን፣ ሁለተኛው ደግሞ ግሮዝ ማይንድ ሴት የሚያድግ ያልተገደበ የአእምሮ ውቅር ነው። ሰው ሰዎች ከሁለቱ አንዱ የአእምሮ ውቅር ሊኖራቸው ይችላል። አንዳንዴ ደግሞ የሁለቱም ቅልቅል የአእምሮ ውቅር ሊኖራቸው ይችላል። ስለዚህ ምንድን ነው መሰረታዊ ልዩነታቸው? የተገደበ የአእምሮ ውቅር ያላቸው ሰዎች ምን ብሎ ያምናሉ? ቅድም የአእምሮ ውቅር ማለት ማይንድ ሴት ማለት ማመን ነው ብለናል፣ አመለካከት ነው ብለናል። ስለ ራስ ያለ አመለካከት ማለት ነው። ምን ብሎ ስለ ራሳቸው ምን አመለካከት አላቸው? ወይም ስለ አቅማቸው ምን አመለካከት አላቸው? የተገደበ የአእምሮ ውቅር ወይም ፊክስድ ማይንድ ሴት ያላቸው ሰዎች እኔ ያለኝ አቅም ችሎታ ኳሊቲ ስወለድ የተፈጠረ ነው። በልፋት በጥረት በምናምን የሚያድግ ሳይሆን ኦልሬዲ የተገደበ የታወቀ የተቆጠረ ጊፍት ነው ስጦታ ነው። ስለዚህ ብዙ መልፋት፣ ብዙ መጣር፣ ብዙ ትግል ማድረግ ትርፉ ድካም ነው፣ ብዙ ለውጥ የለውም ብሎ ያምናሉ። የሆኑ ሰዎች የሆነ ነገር ተሰጥቷቸዋል ያ ነገር ነው የሚኖሩት፣ ብሎ ያምናሉ። የሆኑ ሰዎች ደግሞ የሆኑ ነገር ተሰጥቷቸዋል። ስለዚህ በመሰጠትና በመከልከል ነው ማንነታቸውን ዲፋይን ነው ያደረጉት። ያም ደግሞ መሰጠትና መከልከል ከተፈጥሮ ጋር ከመወለድ ጋር አብሮ የሚመጣ ነው ብሎ ያምናሉ። እንግዲህ ይሄ ጽኑ አመለካከታቸው ነው፣ ስለ ራሳቸው ያለው ጽኑ አቋም ነው። በሌላ መልኩ ደግሞ ግሮዝ ማይንድ ሴት ያላቸው ሰዎች ደግሞ ያልተገደበ የአእምሮ ውቅር ያላቸው ሰዎች ደግሞ በዚህ በተቃራኒ ምን ብሎ ያስባሉ? ኢንተለጀንስ አይኪዌ ኳሊቲ አቅሜ የመማር አቅሜ እውቀቴ የሚያድግ በጥረት የሚያድግ ካልተጠቀምኩበት ደግሞ እየቀነሰ የሚመጣ የሚለወጥ ነው ብሎ ያምናሉ። ሶ ስወለድ የተወሰነ ብቻ ሳይሆን ስወለድ ጊፍት ተደርጎ የተሰጠኝ ብቻ ሳይሆን እዚች ምድር ላይ በሚኖረኝ ኤክስፖዥር በሚኖረኝ ኤክስፖዥር መማር ጠንክሮ መስራት ከተለያዩ ሰዎች ጋር በምገናኝበት፣ በማንበብ፣ በማስተዋል፣ በማስተንተን እያደገ የሚመጣ በኢፈርት የሚመጣ ነው ብሎ ያምናሉ። ሰው በሁለቱ መካከል በጣም መሰረታዊ የሆነ የአመለካከት ልዩነት አለው። ያ አመለካከት ደግሞ በውጭ ዓለም ላይ ሳይሆን በራሳቸው ላይ ነው። ከባድ የሚያደርገው ነገር በራሳቸው ሌንሳቸው ነው የሚለያየው ማለት ነው። ነገሮችን የሚያዩበት ሌንስ ወይም ደግሞ የሚያዩበት መነጽር ነው ለውጡ ማለት ነው። ፊክስድ ማይንድ ሴት የተገደበ ማይንድ ሴት ያላቸው ሰዎች ነገሮችን የሚያዩት በተገደበ መልኩ ነው ማለት ነው። በስጦታ ነው፣ ኦልሬዲ ባለ ነገር ነው። በሚጨምር በልፋት በሚለወጥ ነገር ሳይሆን በማይለወጥ ነው። በሌላ በኩል ደግሞ ግሮዝ ማይንድ ሴት ያላቸው ሰዎች ደግሞ ነገሮችን የሚያዩበት ሌንስ የሚለወጥ፣ የሚያድግ፣ ጥረት የሚፈልግ አንድ ጊዜ የሚሰጠን ሳይሆን እያዳበር ነው የምንሄድ ነው ብሎ ያስባሉ። እንግዲህ እነዚህ ሁለቱ የአእምሮ ውቅሮች አሁን ስናወራቸው ቀለል ያሉ ነገሮች ይመስላሉ፣ ግን በህይወት ውስጥ ሰዎችን በትክክል ሰክሰስፉል እንግዲህ ጥናቶች እንደሚያሳዩት ስኬታማ የሆኑ ሰዎችና ያልሆኑ ሰዎች ሲጠኑ የነዚህ የሁለቱ የማይንድ ሴት ወይም የአእምሮ ውቅር ውጤት ነው ይላሉ። ስለዚህ አብዛኞቹ ስኬታማ የሆኑ ሰዎች በህይወታቸው የሚለወጡ ሰዎች እየተለወጡ የሚሄዱ ሰዎች ውስጣቸው ላይ ያለው አመለካከት ምንድን ነው ነገሮች መለወጥ ይችላሉ አእምሮዬ የአእምሮዬ አቅም መለወጥ ይችላል ብሎ ያምናሉ በሌላ በኩል ደግሞ መሀል ላይ ስታክ የሚያደርጉ ሰዎች የሚቆሙ ሰዎች የአእምሮ የተገደበ የአእምሮ ውቅር ነው ያላቸው እና ብዙ ጊዜ ብዙ ቻሌንጅ ሲገጥማቸው ችግር ሲገጥማቸው ማለፍ አይችሉም ለምን የተገደበ የአእምሮ ውቅር ነው በቃ ስለማልችል ነው ስላልተሰጠኝ ነው አቅም ስለሌለኝ ነው ብሎ ያስባሉ አልችልም ይችላሉ ያሉትን ነገር የተወሰነ ነገር ይዛሉ። ሌላውን አብዛኛውን ነገር የሆነ ነገር ከመጣ አልችልም የሚል አመለካከት ይዛሉ። ይሄ በጣም ዘሞስት ፓወርፉል በሰው ልጅ ህይወት ውስጥ በጣም ፓወርፉል የሆነ በጣም ትልቅ ሀይል ያለው ነገር ነው። ምክንያቱም ስለሆነች ጉዳይ ቢሆን ያቺ ጉዳይ ስታልፍ አለፈች እንላለን። ስለሆነች ነገር ያላቸው አመለካከት ቢሆን በቃ ቦታ ሲቀይሩ ሁኔታ ሲቀይሩ ምናምን ያልፋል። ግን ስለ ራሳቸው ያለው አመለካከት ስለሆነ ቦታም ቢቀየሩ ጊዜም ቢቀየር ምንም ቢቀየር በቃ ፊክስድ ሆኖ የሚቆይ ነገር ነው እና በህይወት ውስጥ ትልቅ ቦታ ያለው ነው። ሶ እንዴት እነዚህ አይነት ማይንድ ሴት ያላቸው ሰዎች ምን ባህር ያላቸው፣ እኔ ያለብኝ ወይ የለብኝም ወይ ብላችሁ ቼክ እንድታደርጉ በዝርዝር የምንመጣበት ይሆናል ግን ከዛ በፊት ስለ አእምሮ ውቅር ከማውራታችን በፊት ስለ አእምሮ ማወቅ አለብን፣ መሰረታዊ ነገር ስለ አንጎል የሚባለው ነገር ማወቅ አለብን። በእርግጠኝነት ብዙዎቻችን ማይንድ ብሬን የሚባሉ ነገሮችን ብዙ ጊዜ ሰምተናል፣ ተምረናል። አእምሮ አንጎል የሚባለው ነገር እስኪ ሁለቱ ምንድን ናቸው? መሰረታዊ ልነታቸው ምንድን ነው? ምንስ አቅም አላቸው? የሚለውን በተወሰነ መልኩ እኒ ማይንድ የሚባለው ነገር ወይም አእምሮ የሚባለው ነገር ልክ እንደ ሶፍትዌር ነው። ኮምፒውተር ላይ ሃርድዌር እንዳለው ይሄ የሚነካ የሚዳሰስ ነገር እንዳለው ሁላ ሶፍትዌር አለው የማንጨብጠው የማንዳሰሰው ነገር ማለት ነው። ስለዚህ የአእምሮ ስንል ሀሳብ ነው። ሀሳብ ደግሞ የምትጨብጠው የምትይዘው ነገር አይደለም። ስለዚህ የማይዳሰስ የማይጨበጥ ወይም ልክ ኮምፒውተር ቋንቋ እናውራ ካልን ሶፍትዌር እንደሚባለው ማለት ነው። ስለዚህ በውስጡ ምን ይዘዋል? ሀሳብ ይብሰለሰልበታል ስሜት ከፍ ዝቅ ይልበታል። አመለካከቶች ቅድ ማይንድ ሴት ያለውን ነገር ይዛል የተለያዩ ሚሞሪዎችን፣ ትዝታዎችን፣ ትውስታዎችን ሁሉ አቅፎ የሚይዝ ነገር ነው። የቱ ጋ ነው እስኪ እንፈልገው ብለን ብንይዘው የምንጨብጠው ነገር አይደለም። እንደዚህ ምነካው ምንዳስሰው ነገር አይደለም ግን እንደምናስብ እናውቃለን። በውጤቱ እናውቀዋለን። እንዲህ እንዲህ እያሰብኩ ነው። አሁን ከፍቶኛል ይሄ ነገር አስጠልቶኛል፣ ትዝ አለኝ እኮ ያ ነገር ስንል በቃ ኢፌክቱን እናየዋለን። ግን በፍጹም እዚህ ጋ ነው ያለው፣ በቃ አሁን እንያዘው ብለን አንጎላችንም ላይ ይሁን ሌላ አካላችን ላይ ብንፈትሸው በቀላሉ ልናገኘው የምንችል ነገር አይደለም። ስለዚህ አብስትራክት ነው ማለት ነው፣ የማይዳሰስ የማይጨበጥ አብስትራክት ነው ማለት ነው። ግን ኢፌክቱ ስላለ መኖሩ ላይ ምንም ጥርጣሬ የለንም ማለት ነው። በሌላ መልኩ ደግሞ አንጎል የሚባለው ነገር ወይም ብሬን የምንለው ነገር ደግሞ ልክ ጉበት፣ ጣፊያ፣ ጡንቻ ምናምን እንደምንለው የሚጨበጥ የሚዳሰስ አንድ የሰውነታችን ኦርጋን አንድ የሰውነታችን ክፍል ነው። ስለዚህ እዚህ ጋር አሁን ያለውን እስከል ወይም አጥንት ቢከፈት አያድርገውና፣ በውስጡ ቀጥታ የምናገኘው አንጎላችንን ወይም ብሬናችን ነው። እኛ እንግዲህ የሕክምና ትምህርት ስንማር ለመማር ብለን እነዚህን ነገሮች የእውነት የሰውን እንዴታየ እንዴት ጨክናችሁ እንዳትሉን እንጂ ለትምህርት ፐርፐስ ከፍተን ነክተን አይተናል። ብዙ ጊዜ እርግጠኛ ነኝ ሰዎች ደግሞ በየቤታቸው የተለያየ እንስሳ የበግ የምናምን ሚያዩ ይመስለኛል። እና እዛ ውስጥ ያለው የሚታይ የሚጨበጥ የሚዳሰስ ከለር ያለው ልክ ጉበት ምናምን እንደምንለው የተለያየ ከፍ ዝቅ ያለ ፓርት ያለው የሰውነታችን አካል ነው፣ ያ ብሬን ወይም አንጎል እንላለን። የሚገርም ነገር ነው። ማይንድ የምንለውም አእምሮ የምንለውም አንጎል የምንለውም በጣም በሰው ልጅ እንጃ ክስተት ውስጥ ተፈጥሮ ውስጥ በጣም የሚደንቀኝ ፓርት ነው። በጣም የሚደንቀኝ ነው። በጣም ትልቅ አቅም ያለው የሚደንቅ ነገር ነው እና ይሄ እንደ ሃርድዌር እንደቁጠረው ልክ ሃርድዌር ብለን እዚህ ጋር አሁን ኮምፒውተሩ እንደምንነካው የሚነካ የሚጨበጥ ፊዚክል ነው ማለት ነው። አካል ነው፣ ልክ እንደ ጡንቻ አካል ነው። ግን አካል ነው ስንል ቀለል የምናደርገው ነገር ደግሞ አይደለም። በውስጡ በጣም ብዙ ነገር የያዘ ነው። ለምሳሌ ወደ መቶ ቢሊየን አካባቢ ሴሎችን የነርቭ ሴሎችን ወይም ኒውሮንስን የያዘ ነው። በጣም ብዙ ነው። ከሰማንያ እስከ መቶ ቢሊየን የነርቭ ሴሎችን በውስጡ የያዘ ነው ማለት ነው። እንዲሁም ደግሞ ብዙ በውስጡ በጣም ብዙ የሆኑ ተአምራዊ ነገሮች ያሉት ነው። ይሄ አንጎል የምንለው ነገር ለምሳሌ ስቶሬጅ ካፓሲቲው ለምሳሌ ይሄኛው ላፕቶፕ ስቶሬጅ ካፓሲቲው አንድ ቴራባይት ሊሆን ይችላል። የኔ አንጎል ግን ወይም የሁላችንም የሰው ልጅ አንጎል ስቶሬጅ ካፓሲቲ አንሊሚትድ፣ ሞላ የሚባል ነገር የለም። አይገርም? በጣም የሚደንቅ ተፈጥሮ ነው። ሰው በቃው፣ ሞላ የሚባል ነገር ሳይሆን የፈለግነውን ብንሰጠው መያዝ የሚችል ሚሞሪን ማስቀመጥ የሚችል ያልተገደበ አቅም ያለው ነው። ያልተገደበ አቅም ያለው አልኩ አይደለ? ስለዚህ ያልተገደበ የአእምሮ ውቅር እና የተገደበ የአእምሮ ውቅር ጋር እንግዲህ እያስተሳሰራችሁ አስቡት አሁን ስል ና ይመጣልኝ። እና ያልተገደበ ስቶሬጅ ካፓሲቲ ያለው የሚደንቅ ሰው ልጅ ተፈጥሮ ነው የተፈጥሮ ክስተት ነው ማለት ነው። ሌላው ክብደቱ ወደ የሰውነታችን በአማካኝ ሁለት ፐርሰንት ብቻ ነው የያዘው አንድ ነጥብ አራት ኪሎ ግራም ነው የሚመዝነው በጣም የሚደንቀው ነገር እና ተአምራዊ የሆነው ነገር ምንድን ነው? ምንም እንኳን የሰውነታችንን ሁለት ፐርሰንት ያክል ክብደት ቢይዝም ሀያ ፐርሰንት የሚሆነውን ኦክሲጅን ወይም የደም ዝውውር ንጥረ ነገር የሚላክለት ለአንጎላችን ነው ነገር ነው። አስር እጥፍ ማለት ነው። እንግዲህ ከሳይዙ አንጻር ይላክለት ቢባል አ አንድ የሰውነታችን ክፍል ሳይዝ አለው። በዛ ልክ ኦክሲጅንም ይሁን ምግብ ይላክለት ደም ይላክለት ቢባል ስራ እንዲሰራ ሁለት ፐርሰንት ብቻ ነበረ ለአንጎላችን ሊላክለት የሚገባው ማለት ነው፣ ካለን የኦክሲጅን መጠን ማለት ነው። ግን የሚላክለት 20 ፐርሰንት ነው። አስር እጥፍ ነው። ይሄ የሆነ ነገር ያሳየናል አይደል? በጣም ትልቅ ፈንክሽን ያለው በጣም ወሳኝ የሆነ ቫይታል ኦርጋን ይባላል። በሰውነታችን ውስጥ የተወሰኑ ቫይታል ኦርጋን በጣም ኢሰንሽል የሆኑ ጠቃሚ፣ በጣም እጅግ ጠቃሚ፣ ሁሉም ጠቃሚ ነው ግን በጣም እጅግ ቫይታል፣ ያለነሱ መኖር የማይቻል ኦርጋኖች ውስጥ አንዱ እንግዲህ አንጎላችን ነው። ከቫይታል ኦርጋንም ንጉስ ነው እንበለው ወይስ ምን እንበለው እንግዲህ ሃያ ፐርሰንትን ትልቁን ፓወር የያዘ ነው ማለት ነው። ሌላው በጣም የሚደንቀኝ ነገር ይሄ አንጎል የሚባለው ነገር አብዛኞቹ የሰውነታችን ኦርጋኖች ክፍሎች እድገታቸው በተወሰነ እድሜ ውስጥ ያበቃል። በቃ ያበቃሉ። ቁመታችን ከሆነ እድሜ በላይ አይጨምርም ማ ሌሎች ነገሮችም ከሆነ እድሜ በላይ በቃ ያበቃሉ፣ እድገታቸው ይቀጫል፣ ማቹር ያደርጋሉ፣ ይጨርሳሉ። ወደ አንጎል ወደ ብሬን ግን ስንመጣ በጣም የሚደንቀው ነገር ኦፍኮርስ እድገቱ ፈጣን የሚሆነው እርግዝና ላይ እና የመጀመሪያዎቹ ወራት አካባቢ ነው። ግን እድገቱ አርባ ዓመትም ከዛም በላይ የሆነ ሰው ላይ ያለ አበቃ የሚባል ነገር የለም። እድገቱም አልተገደበም ማለት ነው። ያልተገደበ የአእምሮ እቅር ትክክለኛ ነገር ሳይሆን አይቀርም። እድገቱም ያልተገደበ ይሄ ሚራክለስ ነው። ሀምሳ ዓመት እድሜ ያለው ሰው አንጎሉ አዲስ ነርቭ መስራት ይችላል፣ ማደግ ይችላል፣ እንደገና እርስ በእርሱ መተሳሰር ይችላል። ማለት በጣም ቢግ ፌኖሜና ቢግ ጊፍት ነው። አሁን አሁን እንደውም በኋላ እመጣበታለሁ። ኒውሮፕላስቲሲቲ ይሉታል። ልክ እንደ ፕላስቲክ መቀያየር የሚችል ማደግ የሚችል መለጠጥ የሚችል የሰውነት ክፍል ነው ብሬን ማለት ብሬን ፕላስቲሲቲም ይሉታል እና ተአምራዊ የሆነ የሰውነታችን ክፍል ነው ማለት ነው። ስለዚህ ብሬን እና ማይንድ እንደ ሃርድዌር እና እንደ ሶፍትዌር ልናያቸው እንችላለን። እንደ ኮምፒውተር አካል እና ሶፍትዌሮች ደግሞ ኮምፒውተር ላይ ልክ እንደሚጫኑ የሚጫን ደግሞ ማይንድ የሚባል ክፍል አለ ማለት ነው። ሶ ወደ ማይንድ ትንሽ እንሂድና ተመልሰን ደግሞ ወደ ብሬን እንመለሳለን። አልጨረስንም በጣም ወሳኝ ክፍል ስለሆነ ማለት ነው። ይሄ ማይንድ ወይም አእምሮ የምንለው ነገር ብዙ ጊዜ አእምሮ የአእምሮ ጤና ብለን እናነሳለን። ምንድን ነው ስራው? አንደኛው ስራው እንግዲህ ማሰብ ነው ማስተንተን ነው። ማስተዋል ነው። የተመለከትነውን ነገር ትርጉም መስጠት ነው። ሚሞሪዎችን፣ ትውስታዎችን ማስቀመጥ ነው። እምነታችንን ማጽናት ነው። ከልብ ጋር እንደሚገናኘው ሁሉ ማለት ነው። ስለዚህ በመሰረታዊነት ይሄ ማይንድ የምንለው አእምሮ የሚባለውን ነገር ለሁለት ይከፍሉታል። አንዳንዴ ለሶስት ይከፍሉታል ሳይኮሎጂስቶች። ኮንሺየስ እና ሰብ ኮንሺየስ ማይንድ በአማርኛ ንቁና ድብቁ ይሉታል። አንዳንዴ አማርኛው ፊት ላይ ያደርግ ይችላል። እና ኮንሽስ የምንለው ኦፍኮርስ ንቁ የአእምሮ ክፍላችን፣ አሁን እኔ ሳወራ እየሰማ ያለው የሰማውን ነገር ትርጉም እየሰጠ ያለው እያሰበ ያለው እያስተነተነ ያለው በጥልቀት ለመረዳት እየሞከረ ያለው የአእምሮ ክፍል ኦፕሬት ያደርገው ፈንክሽናል የሆነው ኢሚዲት የምንጠቀው የአእምሮ ክፍል ንቁ የአእምሮ ክፍል እንላል። ሶ ስንማር፣ ስናስብ፣ የሆነ ነገር ስንሰራ ምናምን አክቲቭሊ የምንጠቀመው ፊት ለፊት የምንጠቀመው የአእምሮ ክፍል ንቁ የአእምሮ ክፍል ይባላል። በሌላው መልኩ ደግሞ ሰብኮንሽስ የሚባለው ጓዳው የአእምሮ ክፍላችን ድብቁ፣ ያው ድብቅነቱ ሙሉ በሙሉ ድብቅ አይደለም፣ ግን ሰማው ኢሚዲየት ፊት ለፊት ያለውን ነገር ስላልሆነ የሚሰራው ድብቁ የአእምሮ ክፍል እንላለን ግን ውስጣችን ምን ያህል ለውስጣችን ድብቅ ነው የሚለው ጥያቄ ያለኝ፣ የሆኑ ነገሮች ላይ ደግሞ ፊት ለፊት ወጥቶ አለው ይለናል። ኬት እንደመጣ እናቀውም ነው ድት ነበረ ይሄ ነገር ኬት ሰምተን ነው ስንል፣ የሆን ነገር ለምሳሌ የሚያስደነግጥ ነገር ሲከሰት ወይ ስሜታዊ የሚያደረግ ነገር ሲከፈት ደግሞ ከውስጥ ፈንቅሎ ወጥቶ አራ አለው እዚሁ ነኝ ብሎ የሚል ነው። ስለዚህ ሙሉ በሙሉ ድብቁ የአእምሮ ክፍል ማለት አንችልም፣ ምክንያቱም ከንቁ የአእምሮ ክፍልም ጋር ከፍተኛ የሆነ ምክክርና ትስስር ያላቸው ናቸው ግን ፓርትሊ ድብቅ ልንለው እንችላለን። ግን ሙሉ በሙሉ ድብቅ አይደለም። እሱ ምን ይሰራል ካልን ይሄ ድብቁ የአእምሮ ክፍላችን እምነታችን፣ ለነገሮች ያለንን እምነት አመለካከት እዛ ውስጥ ነው ያለው። ክሬቲቪቲያችን፣ አዲስ ነገር የመፍጠር አቅማችን የተቀመጠው ጓዳ ውስጥ ነው ድብቁ የአእምሮ ክፍል ወይም ሰብኮንሸስ ማይንድ የምንለው ነው። አብዛኞቹ ስሜቶቻችን ደስታ፣ ሐዘን የሚባሉ ነገሮች እዛ ነው የሚቀመጡ። ልማዶቻችን ዕለት ተዕለት የምናደርጋቸው ልማዶቻችን። ለዛ እኮ ነው ብዙ ጊዜ በተደጋጋሚ የሆነ ነገር ስናደርግ ኮንሽስ መሆንም አይጠበቅብንም፣ ማሰብም አይጠበቅብንም። ኢንቮለንተሪ ሳናስበው እናደርጋለን። በተደጋጋሚ የማደርገው ነገር ለምሳሌ ክፍሌ ስገባ ማብሪያ ማጥፋውን መንካት አሁን ይሄ ምን መጀመሪያ አካባቢ የቱጋ ነው ምናምን እያልኩ እየፈለግኩ ልነጋው እችላለሁ። ኮንሽስ ማይንድ ያስፈልገኛል፣ ያ ንቆ ያእምሮ ክፍል ግን ተደጋጋሚ ካረግኩት በኋላ ልማድ ይሆንና ጭራሽ ማሰብ የማያስፈልገኝም፣ እጄ ሄዶ በመቼው እንደልነካው ሳላቅ ያበራል። እንደውም የበራም ሲሆን ብዙ ጊዜ ያጠፋል። ልማዱ ነው ማለት ነው። ልማዱ ነው ምን ላድርገው። እጄ እጄ ያስባል ማለት ነው። እንዴት ነው ልንል እንችላለን አይደለ? እንዴት አስቡ፣ ያንን ነገር ነካ ልንል እንችላለን። ስለዚህ አክቲቭ ማሰብ ባይሆንም ሰብኮንሽየስሊ፣ ልማዶቻችን ከሀቢቶቻችን ንቁ ያልሆነው የአእምሮ ክፍል የምንለው ከልማዶቻችን ጋር በመተሳሰር ስራዎችን ለማቅለል ሲባል ብዙ ኢፈርት እንዳያስፈልጋቸው ሲባል በተደጋጋሚ ይሄድበታል ማለት ነው። ስለዚህ ሀቢቶቻችን ሱሶች ብዙ ሰዎች ሱስ ይዛቸዋል አይደል ሱስ ሰዎች ሳያስቡት ነው አሁን የሆነ ጊዜ አስበው ያደርጉታል ከሆነ ጊዜ በኋላ ኮንትሮል ያደርጋቸዋል። ብዙ ጊዜ መጀመሪያ ሱስን እኛ ኮንትሮል እናደርገዋለን። በኋላ ኮንትሮል ያደርገናል። ለምን ሰብኮንሸስ ማይንዳችን ላይ ቁጭ ይላል ስለዚህ ማሰብ አይጠበቅብንም ስናየው ልክ ማብሪያ ማጥፊያውን እንደነካውት እንነካለን የሚያጭስ ሰው ከሆነ ያጨሳል ሌላም ሱስ ያለበት ሰው ከሆነ ያደርጋል ስለዚህ ካየ አለማድረግ አይችልም ለምሳሌ ስልክ ሱስ ነው እኮ ባይዘው ነው በተደጋጋሚ ከተጠቀምነው ነው ሱስ ነው። አሁን ብዙ ሰዎች አላየንም? ሻይ አብረን እየጠጣ ምንም ሳይጠራ ብድግ አድርጎ እንዲህ እንዲህ ማድረግ ኢቭን በአይኖር ራሱ ስልኩ ኦፍ ራሱ ቢሆን እጅ እንደዚህ ያደርጋል። እና ስለዚህ ይሄ ከሰብኮንሽየስ ማይንድ የመነጨ ከድብቁ የአእምሮ ክፍላችን የመነጨ ልማድ ነው ማለት ነው። አዲክሽንም እንደዛው ነው። ረጅም ጊዜ ከልጅነታችን አሁን እኔ አስታውሳለሁ ምናልባት አራት ዓመት የሶስት ዓመቴ ላይ ያሉ አንዳንድ ትዝታዎች አይገርሙ? በጣም ትዝ ይሉኛል። እንዴት የሶስት ዓመት የአራት ዓመት ልጅ ያስታውሳል ልትሉ ትችላላችሁ። ብዙዎቻችሁ በእርግጠኝነት እንደዚ አይነት ትውስታዎች አሏችሁ። ይህን ሁሉ ዓመት እንግዲህ ሰላሳ ምናምን ዓመት ተሻግሮ የተቀመጠ ትውስታ የሚቀመጠው መቼም ኮንሽንስ ማይንዳችን ላይ አይደለም። ኮንሽንስ ለምን ቢዚ ይሆናል? ብዙ ስራ አለበት። ዛሬን ሁኔታዎችን ማስተንተን ማስተዋል አለበት እና ሰብኮንሺየስሊ ግን አንዳንዴ በትዝታ ስንሄድ ወደ ኋላ ስንሄድ ወይ የሆነ ምን ያስታውሰን ነገር ሲገጥመን የልጅነታችን ከወንድማችን ጋር የተጣላ ነው የሆነ ነገር ሰው የሰጠን የሆነ የሚጣፍጥ ነገር የበላ ነው የሆነ ያየ ነው ለሰው ያዘን ነው ያዘነልን፣ የኮረኮመን፣ ያቀፈን፣ ያባበለን እነዚህ ነገሮች ሁሉ አእምሮች ውስጥ የተሰደብ ነው ሰዎች ያበረታቱን፣ ምናምን ነገሮች ትናንሽ የሚመስሉ ነገሮች ሎንግ ተርም ሚሞራችን ላይ ቁጭ ብለዋል። ሌሎ ቫሊዎቻችን በተለይ በልጅነት የሚቀመጡ እሴቶቻችን ማለት ነው። ለነገሮች የተለያየ ዋጋ ነው የምንሰጠው። የሆኑ ነገሮችን ከፍተኛ ዋጋ እንሰጣቸዋለን። ለምሳሌ እምነታችንን ሊሆን ይችላል፣ ክብራችንን ሊሆን ይችላል፣ ፍትህን ሊሆን ይችላል ገንዘብን ሊሆን ይችላል። የተለያየ ነገር ዋጋ እንሰጣለን እና የተለየ ዋጋ የምንሰጣቸው ነገሮች ያመነባቸው ነገሮች ስለሆኑ እነዛም ሰብኮንሽስ ማይንዳችን ላይ ይቀመጣሉ ማለት ነው። ስለዚህ በአጭሩ ሰብኮንሽስ እና ኮንሽስ ማይንድ የሚባለው በገባበት በጣም ዝርዝር ጉዳይ ያለው ነገር ከመሆኑ አንጻር ለእኛ ፐርፐስ ኮንሽስ የምንለው ማይንድ አሁን ኢንተራክት እያደረገ ያለው እያሰበ ያለው እያስተነተነ ያለው ሎጂከል ለመሆን ምክንያታዊ ለመሆን እየጣለ ያለው የቅርብ ጊዜ ሚሞሪዎችን የቅርብ ጊዜ ትውስታዎችን ለማምጣት እየሞከረ ያለው አንዳንድ የፈተና ጥንትን ወዲያው የምናስታውሳቸው ነገሮችን ለማምጣት ያለው ነገር ያ ኮንሽስ ማይንድ እንለዋለን። ሰብኮንሽስ ማይንድ ደግሞ የረጅም ጊዜ ትውስታዎቻችን እሴቶቻችንን ማይንድ ሴት ያልነውን አመለካከት ያልነውን እምነት ያልነውን የተለያዩ ስሜቶችን ልማዶችን የሚያስቀምጥ የማይንድ ክፍል ሰብኮንሽስ ማይንድ ነው። ይሄ ለስራ ያህል እንዲከፈል ነው እንጂ እንዲህ የሚባል ልክ እንደ ብሬናችን እዚህ ጋ ነው ምናምን ስትሪክት የሆነ ልዩነት ላይኖረው ይችላል። እርስ በእርስም ደግሞ አንዳንድ ጊዜ የሚመጋገቡ ሊሆኑ ይችላሉ ማለት ነው። ይሄን ያህል ስለ ማይንድ ካልን ትንሽዬ ስለ ብሬን ቅድም ካነሳሁት ነገር ጋር ከዚህ ጋር ስለሚሄድ ልጨምርና የዚህን ሴሽን ላጠቃልን። እንግዲህ ማይንድና ብሬን ይገናኛሉ ብለናል። ቅድም አንጎል የሚባለውን ፖቴንሻል በሰፊው አይተናል። ይሄ ብሬን የሚባለው ነገር ፕላስቲሲቲ አለው። ወይም አሁን በተለይ ጥናቶች እንደሚያመለክቱት ኒውሮፕላስቲሲቲ ይሉታል፣ የነርቭ ወይም የአእምሮ መለጠጥ ይሉታል እና የሚገርም ነው። እንግዲህ የሰው ልጅ ሕይወት ዘመኑ ሙሉ በሚያደርጋቸው ድርጊቶች፣ በሚሰማቸው ነገሮች፣ በተለያዩ አክሽኖቹ፣ ሀቢቶቹ ምክንያት ይሄ ብሬን የሚባለው ወይም አንጎል የሚባለው ክፍል ኒውሮኖቹ፣ ሴሎቹ ስትራክቸራቸውም ጭምር ቅርጻቸውም ጭምር እየተለወጠ እየተለጠጠ እያነሰ እየበዛ የሚመጣ ነገር አዲስ እየተፈጠረ የሚመጣ ነገር ነው ማለት ነው። ስለዚህ ብሬናችን ስታቲክ አይደለም ማለት ነው። አንድ የተፈጥሮ የተቀመጠ ነገር ሳይሆን ለዛ ነው አንዳንድ ጊዜ ግሮዝ ማይንድ ሴት ሴንስ የሚሰጠው ማለት ነው። የተቀመጠ ነገር ሳይሆን የሆኑ ስራዎችን በምንሰራበት ሰዓት በተደጋጋሚ ከሰራን ለዛ ስራ የሚያገለግለው የአእምሮ የአንጎል ክፍላችን ብሬናችን እያደገ ይመጣል። እርስ በርስ ያለው ሲናፕስ አንዱ ብሬን አንዱ ነርቭ የኒውሮን ይባላል። ሌላው ኒውሮን ጋር መረጃ ይለዋወጣሉ። እርስ በርስ የሚገናኙበት ቦታ ሲናፕስ ይባላል። ሳይናፕስ ወይም ሲናፕስ ይሉታል። እና ያ የሚገናኝበት ቦታ መረጃ የሚለዋወጥበት ቦታ የመረጃ ቦታው መለወጡ ብቻ ሳይሆን ፍጥነቱ ኤቭሪቲንግ ሊለወጥ ይችላል። ስለዚህ ብዙ ጊዜ ብሬናችን ብቻ ወይም አንጎላችን ብቻ ስራ ይሰራል ብቻ ሳይሆን እኛ የምንሰራው ስራ፣ የምንሰማው ነገር፣ የምናምነው ነገር አንጎላችንን በስትራክቸርም፣ በቅርጽም፣ በፈንክሽንም፣ በተግባርም ሊለውጠው ይችላል ማለት ነው። ይሄ ትልቅ ተአምራዊ ነገር ነው። አሁን በተለይ በጣም አዳዲስ ሪሰርቾች እየመጡ ነው። እዚህ ላይ አዲስ የቅርብ ጊዜ ግኝት ነው እንግዲህ አንጎላችን፣ አስተሳሰባችን፣ ማይንድ ሴታችን ብቻ ሳይሆን አንጎላችን በራሱ ሃርድዌር ያልነው ነገር ራሱ አሁን እንግዲህ፣ ይሄ ኮምፒውተር ሃርድዌሩ አይቀየርም አይደለ? በቃ ይሄ ነው ይሄ ነው። የብሬናችን ግን እንደ ሁኔታው አዳፕት እያደረገ ራሱን ሼፕ እያደረገ እየቀያየረ መሄድ የሚችል ፕላስቲሲቲ ያለው አካል መሆኑ በጣም የሚደንቅ ነገር ነው። ምን ነገሮች ይለውጡታል? እንግዲህ ኤክስፒሪየንሶች ናቸው የሚያልፍባቸው ኤክስፒሪየንሶች፣ ኤክስፖዝድ የሚሆንባቸው ነገሮች፣ አዳዲስ ሚሞሪዎቹ፣ አካባቢው፣ አብሯቸው የሚውላቸው ሰዎች፣ ኢንቫይሮንመንቱ፣ ኤቭሪቲንግ ኢንተራክት የሚያደርገው ነገር በብሬኑ ትዕዛዝ ወይም በማይንዱ እንደሚሰራ ሁላ ወደ ውስጥ ደግሞ የሚገቡ ነገሮች ናቸው ማለት ነው ባለፈው ሳምንት ላይ ውስጣችንም ላይ ውጭ አለ፣ ውጫችንም ላይ ውስጥ አለ የሚል አንድ ተርማ አንስቼ ነበር አይደለ? ስለዚህ ውጫችንም ውስጣችን ብቻ ሳይሆን ውጫችንን አፌክት የሚያደርገው ውጫችንም ኢንቫይሮንመንታችንም ብሬናችንን አስተሳሰባችን ብቻ ሳይሆን አንጎላችንንም ሼፕ ሊያደርግ የሚችል ነው። ለዚህ ሴሽን እዚህ ላይ ይብቃንና በሚቀጥለው ሴሽናችን ስለተገደበ የአእምሮ ውቅር በጥልቀት የምናይሆናል ማለት ነው። ቴንክ ዩ።